የኢትዮጵያ ህዝብ አዋዜ ስናፍጭ ሚጥሚጣ፣ ቁጭቁጮ ምናምን በልቶ ስላደገ ስነ ልቦ ነው። እንኳን በንተ በትክክለኛ ፋይተር ትቦላሪ ስታጣም ምናምን ወጣ ብታሳይ ስነ ልቦ ነው የሚደነግጠው የለም። ኪሎ ከአስራ አምስት እስከ አምሳ አምስት የሆነ ወጣት ይጠራቆሳል። ንምነግር ችግር የለበትም። ሁሉም በመንደር በቅያስ ተከፋፍለው የሚናጠስ ነው። ዋናው ነገር ምነግረህ ነገሩን እንደ ቀልድ አድርገህ አፕሪ ዘፉል ሲመጣ እግዚአብሔር ምስክሬ ነው እስከ ዛሬው ፕራንክ ስላረኳችሁ ብለህ ቀጣዩን አዋርድ። በፈንም፣ በአትሌቲክስም፣ በጆኪንግም፣ በአለም አፈርም፣ ከስብና ውጭ በመኖርም በመሰገጥ እንደሚባለው እንደዛ ትበለዋለህ። እዛ ውጭ ወደ ትክክለኛው ጌች ስንመጣ ጌች ከተወለደበት ሀገር ሳይሄድ በአዋሳ፣ በመቀሌ፣ በአዳማ በኦሮሚያ ምናምን ሄዶ ህዝቡን ካነቃ በኋላ ወደ ተወለደበት ሀገር እንኳን ሰልፍ ሸንታ ይባል የመጨረሻ ትሪፕ ነው ከኛ ጋር ተነጋግሮ ያደረገ። ስለዚህ ወንድም ዓለም አንድ ፕሮፌሽናል አረብ አገር ወይ ምናምን ፋይት የሚያደርጉ ሰዎች ሲያሸንፍ ሙስሊም አሸነፈ ብለ ትክክለኛ የስፖርት ኢቲክስ ያላቸው ሙስሊሞች አፈሩብህ ወንድም ሙስሊም አሸነፈ ይባለም ስፖርት ማለም በዓለም ደረጃ ነክርስቲያኖ ነመሲ ነኔማርን እነምን በቃ እነ ሰዋሬዝን አንድ የሚያደርግ ነው። እነ ዚዳንን ከአልጀሪያ ተወለድ ከፈረንሳይ አንድ የሚያደርግ ነው። የስፖርት ዘርፍ መጀመሪያ ከቴኳንዶ ከምትለው ከምታፈራረሰው ብልኬት በመጋዝ ቀድመ ገዝግዘ በጫማ ጥፊ ከምትለው ኮባ እናንሰት ይልቅ የስፖርት ፕሮፌሽን ምን እንደሆነ አውቅ። ስፖርት ማለት በብሔር በቀለም በአካል ጉዳተኛ በምናምን ሳይል ህዝቡን በአንድ አትሌቲክስ ወይ ኦሎምፒክ የሚያገናኝ በኳስ ሜዳ ስላም ከክርስቲያን ጴንጤ ከምናምን ተቃቅፎ የሚያዩና በደስታ ጮብ የሚረግጥበት ተቋም ነው። ስፖርት ማለት ከባድ ተቋም ነው። ጌች እንኳን ሰልፍ ይችልኛል ብሎ ተወልዶ ካደገበት ረግረግ መሬት ላይ ፓካንድ ከሰራበት ባህር ዳር ሳይድ፣ አዋሳ ምናምን ነገር አዋሳ፣ አዳማ እዚህ ደግሞ መቀሌ ምናምን ሄዶ ነው መጨረሻ ላይ በእኛው ቶታ ወደ ባህር ዳር ይሄደ ገብተዋል። አባቴ መጀመሪያ የስፖርትን ኢቲክስ ወቅ እዛው ውጭ አንተ በጣም ሚስኪንህ፣ የዋህነህ መሰረተ ልማት በማፍረስ መንግስት የማይከስህ በጣም ልብህን ስለተረደው ነው። መንግስት ወደ ሰፊ ነው። እኛም ማህበረሰቡ የጀሞ ጅባሉ የጀሞ ድባሉ እኛ ወንድሞች እንስቅ ባለን እንዝናና ባለን እንጂ አንድ ቀን በቁም ነገር ቆጥረን አናቅም። ግን እንደ ችክሌ ገዚ በኋላ የሚያስጥል የለም። ዛሬ ጊዜ እድሜ ለጌችና ለመሰሎቹ የተደበቁ ፊትነስ አቅም ያላቸውን ውሹም ምንም በቴኳንዶም አሰልጣኝ ወደፊት እያመጡ እያሳዩቸው ስለሆነ ትሬንዱን እምውጣበት ስፖርቱን እምውጣበት እምነግርህ እሷን የለተለተች ደም የጠገበች ተዋን የምትመስል ሆድ ድራሿን አጥፋና ስምህን ከተግባር ጋር ለመቀየር ሴዷ መረር እያለ ህዝቡ እንዲወዛግብ ብታደረግላለሁ። ወንድም ገብረ ኢየሱ ነኝ። እንደ ዛሬ አምስት ስድስት ወሩ ችክሌ ጋ እንዳስጣላ ገብር እያስጠለኛል ብለህ ከሆነ አልችልም። እኔ መጣልም አንጠልጥል የምችልበታል ነው። እንዲሁም ስለምወድህ በስሱ መጥተው ኮፒ ሊንክ ሸር አድርጉለት። ወንድሜ ሰይዱ ታስቀኛለህ። እግዚአብሔር በሚያውቀው አንተን ከዚህ ሚዲያ ካጠፋህ እኔ በጣም በብዙ እደበራለሁ። መልካም ቀን ተመኘሁላችሁ።